እ ያለ በርሽ አንተ ምን ይሄ እኮ ይቅርታ አንተ ስለተንበረከክና ስላልተንበረከክ ይቅርታ እንደ ሩታ አንድ ላይ የመሆን ያለ በአንተም ብርክክማ ቢሆን እኮ የዛኔ እኮ መንበርክክ በዳዴ ሁላ እኮ እኛ ራሱ በሰው ብርከክ ቢሆን የሚሆን አይነት ነገር ሆኖ ቢሆን ኖሮ እኛ ራሱ ዳዴ እንደነበር የሰው ልጅ እንደዚህ አታስጨንቅ። ማለት አውቃለሁ እናውቃለን ለበጎ ነው ግን እንደ በጣም እየሸፋፈን ክለት እኮ ነው። ለአብርሽ እኔ እንደሆንኩ ያው ትላንት በለቀቁት ማታ በለቀቁት ቪዲዮ እንደተስማመው በሩተና ሩተ በምትለው ነገር አሁን የፈች ምናምን ነገር ማለት ነው። በዛ ትንሽ እንደተስማመው ነገር ነበር ያው ሙሉ በሙሉ ባይሆንም፣ ፍቹ እንደገፈ ምናምን ነገር ባይሆንም ትላንት አብርሽ ማታ ያደረገው ነገር የሰራው ሥራ ማታ በሄርሜላ ቻናል በተለቀቀው ቪዲዮ በጣም አሳፋሪ እና በጣም በቃ ሰው ሊታገሰው ማይችለው አይነት ድርጊት ነው እና ያን ካየሁ በኋላ እኔም በቃ አረጋገጥኩ መቼም በቃ ይሄ ሚሆናት አይነት ሰው እንዳይደላ አረጋግጫለ እነዛ ጥሩ ጊዜያቶችን አሳልፊ እነዛ ጥሩ ጊዜያቶችን አስቢ ሩታዬ ምን ናት እሺ ለልጅሽ ብለሽ ልጁ ያላባት አይደግ ምን ናት እሺ በእግዚአብሔር እንዴ ቆይ ልጁ ያላባት እንዲያድግ ፈልጋ ይመስልሃል ይሄ እኮ እርግጠኛ ነኝ እሷ እሺ ብላ ብትኖር ራሱ ነገ ትናንትና ቪዲዮ ተናገር ያለው ነገ ለልጁ ጥሩ አባት የመሆን ቻንሱ በጣም ጠባብ በጣም ጠባብ። ምን አይነት ትውልድ ነው የሚያፈራው? አብረሽ በዚህ ባህሪው፣ በዚህ አይነት ካራክተሩ ምን አይነት ልጅ ነው አሁን ሊያፈራ ያለው ሊያሳደግ ያለው። ስለ ልጇ እንዲሁም ስላሰበች መሰለኝ አሁን ከሱ ጋር መለያየት ያሰበችው። በእርግጥ ቢለያዩም ከልጁ ጋር መገናኘታቸው አይቀርም፣ ግን ምንም ቢሆን ሩታ ጋ ቢያድግ ይሻላል ልጁ። ሰላም ሰላም እንግዲህ ኢፋና ቢኒ ሰላም ብለው እስኪገቡ ድረስ እንደተለመደ ነው፣ የራሴን ሰላምታ ለእንደተመልካች ቤተሰቦች ላድረስ። እንዴት ናቸው እንደተመልካች ቤተሰቦች? አለን እንግዲህ ዛሬም በአዲስ ቪዲዮ ተመልሼ ከች ብያለሁ። ማታ በለቀኩት ቪዲዮ ብዙዎቻችሁን እንዴታችሁን እየነገራችሁ ነበር። ብቻ ብዙ ነገር ተፈጥሯል ምናምን ነገር አብዛኞቻችሁ ደግሞ ሀሳቤን ስትደግፉ ምናምን ነገር ነበር። እና እንደዛ መጨመላለቅ እንደዛ እንትን ማለት ደገም የምላለው መቼም ማንደግፈው እና እንደ ሃይማኖተኛ ብቻ ሳይሆን እንደ ሀበሻም በቃ ሌላው እንደም ሃይማኖት የሚባለው ነገር ባንነቀው በቃ ትልቁን ነገር እንትን ባንለው ራሱ እንደ ሀበሻም እንቃወመው ነገር ነው እና ደግሜም እንደምቃወም አስረግጭ ለመንገድ ያክል ነው። ለማንኛውም እሱ አይደለም ዋናው ጉዳይ እሱ አይደለም። ሰላምታዊ ልናተ እያደረስኩ በመሀል ትዝ ስላለኝ እና ለዚህ ቻናል አዲስ ሆናችሁ ሰዎች አላችሁ። በእርግጥ በእርግጥ አላችሁ፣ ግን ደግሞ ማለት ነው አሁን ሰብስክራይብ ሳታደረጉ የምታዩ ሰዎች ትበዛላችሁ። ቪዲዮችን እኮ ታያላችሁ፣ ግን ሰብስክራይብ አላደረጋችሁም። ለምን ደሆነ አላቅም፣ ለምን ደሆነ አላቅም። በእርግጥ አሁን ከኔ ጋር ምን አይነት ብቻ ቂም አላችሁ ብዬ አላሰብ ግን ማለት ነው ሰብስክራይብ የምትለውን በመንካት እንድታበረታቱኝ በትህትና ጠይቃችኋለሁ እና ደግሞ ይሄ ቻናል ከስሙ መረዳት እንደምትችሉት አዳዲስ ሊሆናችሁ ነው መብራሪያው ይሄ ቻናል ከስሙ መረዳት እንደምትችሉት የእንደ ተመልካች ቻናል ነው በዚህ ቻናል ከኔ ጋር እኔ ግን ማን እኔ ቡሱ ነኝ አዳዲስ ሰዎች በመሃል በመሃል እንግዲህ ማስታወቂያ አይቀርም እና ከኔ ጋር እንደ ተመልካች ያለን ሰዎች ሶሻል ሚዲያ ላይ በሚያጋሩት ህይወታቸው አስቴቶቻችንን በነፃነት የምንሰጥበት ቻናል ነው። በዚህም ቪዲዮ አስቴቶቻችንን ሁላችንም እንደ ልባችን እንሰጣለን። እስከ መጨረሻ ቪዲዮን ተከታተሉ። ይመቻቹ። ተገናኝተን ያለው ነገር በግልጽ አውርተን በወንድም ስም እኔ ይቅርታ ጠይቀት፣ ተንበርክኬም ምንም ይሁን ይቅርታ ጠይቀት። ቆይ እኔ አንተ ማን ስለሆንኩ ነው በአብርሃም ስም ይቅርታ የምጠይቀው እና የምትንበረከቀው? አሁን ይህ ንግግር የምናገረው አንተን ነቄ ወይ ደግሞ ያንተን ሀሳብ ለማወዳደረግ አይደለም። ግን ያጠፋው ዋናው ግለሰቡ ራሱ እያለ አንተ ወድቀህ ተንበረከከ ይቅርታ የምጠይቅበት ምን እዳ አለብህና? ትልቅ በረከትም ነው እና እናት መሆን ደግሞ ፈተናም ነው። ከባድ ነገር አለ፣ ብዙ ቻሌንጆች አሉ። ይህን የምታውቁት ደግሞ የወለዳችሁ እናቶች ይበልጥ ታቃላችሁ። ከምንም በላይ ማለት ነው። ከምንም በላይ እናትነት ፈተና የሚሆነ መቼ መሰላችሁ? ልክ ባል እናት ከወለደች በኋላ ጀርባውን ሲያዞር ልክ ባል እናት ከወለደች በኋላ ከሌላ ሴት ጋር መንዘላዘል ሲጀምር ነው እናትነት ከምንም በላይ ከባድ የሚያደርገው ነገር ማለት ነው። አስቡ ወላጅነት ፈጣሪ ሲፈጥረን እራሱ ማለት ነው ለአንድ ሰው ብቻ ኃላፊነት የሰጠው ነገር አይደለም። ለእናት ብቻ እንደምናየው ከሆነ ማለት ነው ለእናት ብቻ ነው በቃ ሁሉን ነገር እናት እንድትወጣ አይነት ነገር እየተደረገ ነው በአብዛኞቻችን ማህበረሰብ። አባቶች አይሰሩ ምናምን እያልኩ አይደለም፣ ግን አብዛኛውን ነገር ካያችሁ ይህን ነገር ማናችንም እንትን ልንል እንችላለን። እናቶች የሚከፍሉት ዋጋ ቀላል አይደለም። ግን አሁን እሱ አይደለም ዋናው ፖይንቴ። እናትነት በጣም ከባድ የሚሆነው አጋር ከሌለም ፈጣሪ ሲፈጥር ኃላፊነት የሰጠው ባል ኃላፊነቱን ጥሎ ከሌላ ሰው ጋር መንዘላዘል ሲጀምር እናትነት ከባድ ነው። ኢቨን መንዘላዘል ባይጀምር ራሱ ቤት ውስጥ የሚያሳያቸው ነገሮች እናትነትን ሊያከብዱ ሊያቀሉም ይችላሉ። እስኪ ጠይቃትና እኔ ራሴ ይቅርታ ጠይቂያት፣ ሁሉም ነገር ከተስተካከለ እኔ ራሴ ሊሞክረው ብዬ ነው። ይሄ ግን ማይሆን ከሆነ እኔ ይቅርታ ብያት ማይሆን ከሆነ ቀጥታ ወደ ጋሼ ጋር ነው ሄደው ኧረ ተው አትቀባበሉ፣ ይህን ነገር ማለት ነው አሁን። አይ ቲንክ የአብረሽ ወንድም ነው አይደል ኤፍሬም የሚባለው፣ እና ተው ጋሼና አንተ ባትቀባበሉት ነገሩን ይሻላል። ምክንያቱም አንተ እንዴት ብታስብ ነው የአንድን ሰው ጥፋት አንተ ተንበርክከህ ይቅርታ ስላልክ ተበዳዩ ይቅር ሊል የሚችለው? እንዴት እንደዛ አሰብከው? ከዚህ በላይ ምንም ላደርግ አልችልም። ነገሮች በጣም ነው የከበሩ። እንደ ወንድም ብዙ ነገሮችን ለማድረግ ሞክሬያለሁ። በጣም እናንተ ከምታስቡት በላይ ብዙ ነገሮችን እኔ ለማድረግ እንደ ወንድም ብዙ ነገር ለአብርሽ ልታደርግለት አሰብክ፣ እሱ እናደንቃለን። በቃ ወንድም ስለሆንኩኝ እንትን እያልክ ነው። ግን እስኪ አንተ ደግሞ ራስን እዛችው በወንድምነት የሩታ ወንድም አድርገህ ራስን አስቀምጠው፣ እስኪ ልክ እንደነ ኖቬላ ምናምን ነገር ማለት ነው። ይህን ጥያቄ እስቲ ለኤፍሬም ልጠይቀው። አንተ የሩታ ወንድም ሆነ ቢሆን አሁን የአብርሽ ጉዳይ ወንድም ስለሆነ አሳሰባረን እናውቃለን። የሩታ ወንድም ብትሆን አብርሽን ይቅር ትለው ነበር? እስቲ እሱን ንገረኝ። ማለት የሩታ ወንድም ብትሆን ሩታን ልታስማማ ትሞክራለህ? ከአብረሽ ጋር እና ሁሉም ነገር በትንሹ አውቃለሁ ማለት ግን አልገባኝም። ዛሬ አይመጣም ነው? ዛሬም ደውዬለታለሁ። ዛሬ አይመጣም ነገ ምናምን ግን ይመጣል። እንዴት ብሎ ይምጣ? ቆይ እስቲ ንገሩኝ። ሩታም ደግሞ ይኸው እኮ ብለነሽ ነበር፣ አይደለም ሄደሽ ልታገኙ ምናምን ነገር፣ ይህ ሰውዬ እዛው ሆኖ ልብሽን እየጎዳው በማስጠበቅ ምናምን ነገር እሺ፣ ችግር የለውም። እሱ መቼም ይምጣ መቼ ዘመኑን እዛ እየተዝናና ምናምን ነገር አያሳልፍም። ግን ማለት ነው እንዴት ይምጣ? የሌላ ሰው ገላ እያለመደ እኮ ነው። በቃ ኦልሬዲ ራሱን አውጦታል አሁን ሩታ ከምትባል ሴት በቃ ህይወቱን በማውጣት ነው ያለው። ስንቴ መለመን አለበት ከሱ ስንቴ እንትን መባል አለበት እንዲመጣና ነገሩን ያለውን ነገር ጨረሶ እስኪሄድ፣ እርግጠኛ ነኝ እኮ ማለት ነው አሁን ሲመጣ መጥቶ ይቅርታ ምናምን ነገር ሊጠይቃት ይችላል ያን ሁሉ ነገር ካደረገ በኋላ የማታውንም ቪዲዮ አይታችኋል ብዬ አስባለሁ። ሄርሜላን እንዴት እንዴት ሲነካኳት ምናምን ነገር እሱ ብቻ አይደለም፣ በዋናነት እሱ ነው በእርግጥ ግን እንዴት እንዴት በቃ ሲያረጓት እንደነበር አይተናል። አሁን እንደዛ በአይናችን እያየን ያደረገውን ነገር ራሱ ክዶ ሲመጣ ቀጣይ ሲመጣ እንዴት ይቅርታ ሊጠይቃት እንደሚችል አይቶኛል ከአብርሽ ጋር አንድ ላይ ብትሆኑ እና የድሮ ፍቅራችሁ የሚመለስ በጣም ደስ ይለኛል። ለልጅሽ ስትይ፣ ለረገሽው ልጅ ስትይ፣ ለወለድሽው ልጅ ስትይ፣ ፈጣሪ ለሰጠሽ ልጅ ስትይ ከአብርሃም ጋር አንድ ላይ እንድትሆኑ ይፈልጋሉ። አሁን እኮ እንደዚህ ሲጠይቁ ምናምን ነገር ማለት ነው። ይቅርታ እንደዚህ በወኪል ምናምን ነገር የሚፈጸም ነገር እኮ ነው የሚመስለው። አብርሽ እዛ ቁጭ ብሎ የተዝናና በቃ ይቅርታ አንተ ጠይቅልኝ አይነት ነገር ብሎ ከዛ የእሱ ይቅርታ ዋጋ ሊያገኝ ሞገስ ሊያገኝ ሩታጋ ማለት ነው ይቅርታ እኮ በወኪል እኮ አይደለም የሚሰራው ያጠፋው ሰው ራሱ ካልተሰማው፣ ያጠፋው ሰው ራሱ መጥቶ ቢያንስ እሷን ምንም ባይል አባትየውን አክብሮ እናትየውን አክብሮ መጥቶ እንትን ቢል እኮ ችግር የለው። እንዴ! እንዴ! ምን አይነት ነገር ነው? ቆይ ዘንድሮ ማናየው ነገር የለም። እንግዲህ በወኪል የሚሰራ የሚቅርታ እያየን ነው። ነገ አሁን አንተ ይቅርታ የጠየቀውን ትዳር እሺ ብትለቁኝ እሺ ብትልን አሁን አብርሽ ቢመጣና ቢስማሙ የአብርሽን ተክተህ የምትኖረው አንተ አንተነ። ለእያንዳንዱ ጥፋት ነገም ለሚፈጠረው ምናምን ነገር አንተነ አብርሽን የተካ ይቅርታ ልጠይቃለሁ። ትዳሩን ማስከበር ያልቻለ ወንድ ከዛ እንደፈለገ ከፈለገበት ጋር እየሄደ እየወጣ እየገባ ከየትኛውም ሴት ጋር ይገባና ልኮስኝ የተሸሩት አይደል እየሆነ ከዛ በኋላ እኔ ያንን ነገር አይቼ አእምሮ በቃ በቃ ተውኩት ብዬ ድጋሚ ልመለስ ውስጤ እንዴት ነው የሚቀበለው? ቆይ አንድ ጥያቄ፣ ምን ታርግ ነው ምትሉት? እሺ አለች፣ ከዛን አብሮሽ መጣ ምናምን ነገር፣ ከዛን እንደገና አሁን ውጭ ሲንዘላዘል ምናምን ነገር በቃ ቻዩ እንደገና ሌላም ጊዜ ሌላ ጥፋት ቻዩ፣ ሌላም ጊዜ ሌላ ጥፋት ቻዩ። እንደዛ ነው እንዲሆን የተፈለገው። እሺ አሁን በመጽሐፍ ቅዱስ ብንሄድ እራሱ ማለት ነው፣ በመጽሐፍ ቅዱስ ብንሄድ ራሱ እንደ አመንዝራ እኮ ነው የሚቆጠረው ሴት። አሁን ለምሳሌ ባለ እንስሳ ከሌላ ሰው ጋር የሆነ ግንኙነት ብትጀምር፣ በአለም ደግሞ ከሌላ ሴት ጋር ከሚስቱ ከሌላ ሴት ጋር ግንኙነት ቢጀምር በቃ ቀጥታ እኮ ዘሞት እኮ ዝሙት እንደሞ መጽሐፍ ቅዱስ ራሱ አይፈቅድም። እና በምን ሂሳብ ቆይ እንዴት እንዴት ካልኩሌት ተደርጎ ነው አሁን ሁሉን ነገር ችላ እንድትቀመጥ እየጠየቃችሁ ያላችሁት? እንደዚህ አድርጊ፣ እንደዚህ ውጪ፣ እንደዚህ ውረጂ ባትሉኝ ደስ ይለኛል። ምክንያቱም እየተጎዳሁኝ ነው። እኔ ስለባሰብኝ ነው በቃ ዛሬ ላይ እነዛ ደስ የሚል ጊዜያቶች አላሳለፋችሁ? እነዛ ጊዜያቶች አሳልፈዋል። እኛም እናቀል፣ አይደለም አንተ አይደለም እሷ፣ እኛም እኮ የምናውቀው ነገር ልታስታውሳት አትሞክር። በቃ ምንም ቢሆን እንዴ እርቃኗን ያየችው ባላኳ ነው። እሱም ቢሆን እርቃኗን ያያት ሚስቱ ነች። ማለት ይሄን ነገር እኮ እኛ ልናብራራው አንችልም። አሁን ጥሩ በሚመስሉ ቃላቶች ለመደለል እኮ ባትሞክር ጥሩ ነው። አንዳንዴ ነገሮችን ከውጭ ዝም ብለን እንደዚህ እንደዚህ ቢሆን እኮ ብለን እንደምናስበው እንደምናወራው ቀላል አይደለም። በእኛ ህይወት ቢደርስ ነው የምንረዳው። እያንዳንዱ ነገር አያምጣው እንደዚህ አይነት ነገር ፈጣሪ ወደኛው ወደ ማናችንም ህይወት፣ አሁን ይህን ቪዲዮ ወደምታዩ ወደ ማናችንም ህይወት አያምጣው ፈጣሪ። ግን ከውጭ እኛ አሁን በቃ ይለያዩ፣ ይፋቱ፣ እንዲህ እንዲታርቅ፣ እሱ ይቅርታ ይጠይቃት እንደዚህ እንደዛ፣ አይደለም እንደዛ አይደለም። በቦታው ያለ ሰው ነው ሊረዳው የሚችለው። እና እንደ ለትንሽ ደቂቃ ያ ሰው እየተጎዳ ባለበት ህመም ላይ ቆመን ብናየው ኖሮ አንዳችንም አፋችንን ባልከፈትን ነበር፣ እኔን ጨምሮ ማለት ነው። የእናት አባቱን ክብር ዝቅ እያደረገ ያለ እሱ አንተ ምን ቤት ነት? አንተ የሱን ህይወት ትኖርለታለህ? እኔ ካንተ ጋር እኖራለሁ? አንተ ይቅርታ ብጠይቀኝ እኔ ካንተ ጋር እኖራለሁ? ጥፋቱ እኮ የሱ ነው ተንበረከከ ሩታ። ከዚህ በላይ በምን ቋንቋ ተስረዳ ነት? ለምን ሰውን ክፉ ለማስባል ተንበርክኬ ምናምን ነገር አሁን፣ ኋላ ላይ እኮ አሁን እምቢ ስላለች ተንበርክኬ ስለጠየቁ እምቢ አለች ለማስባል ምናምን ነገር እኮ። ለምን ሰውን ክፉ ለማድረግ ትሞክራለህ? እኔ ቅርታ ካላደረች አልነሳም። እሺ አይደለም። ህይወቱን የምኖረው እኮ እኔ ነኝ። እኔ ብዙ ሰው እንደዚህ ሆኖ ለምኖኝ ገብቼ ነው ዛሬ ላይ ደረስኩት። ኤፋ እንዴ ስንት ሰው ነው እንደዚህ እያደረገ እንደዚህ የሆነ ኖ እሱ ነው መስተካከል ያለበት። እኔ ጋር ምንም ምን አለ? ምን አደረኩኝ? ማለት ምንድን ነው ጥፋቴ? ኧረ ተው በእውነት ይኸውና፣ ልንገራችሁ ማለት እህታችሁ ብትሆን እርግጠኛ ሆኜ የምናገረው እንደዚህ እስክታለቅስ ምናምን ነገር አጠብቁም። ማለት በቃ ምንም አትለምኑም። እ እህታችሁ ብትሆን በቃ ታበረታታላችሁ። በእርግጥ ፍቺን አበረታቱ አይደለም እያልኩ ያለሁት ግን እንደዚህ ሩታ እንባ እስኪተናነቃት ድረስ ማለት በቃ የምታደርገው ግራ እስኪገባ ድረስ ለምን ነፍሷን ታስጨነቃላችሁ? እኔ እዚህ ሆኜ እኮ ተሳቅኩ። አንተ ምንም ቢሆን እኮ ማለት ነው የቅርብ ሰው ኮነት የወንድም ሚስት ናት። ምንም ቢሆን እንደዚህ የምታደርገው ግራ ገብቷት ስትጨናነቅ ምናምን ነገር ምንም አይመስላችሁም? የእናንተ ክብር ነው እኮ እያሳሰባችሁ ያለው በዚህ ሰዓት፣ የእናንተ ክብር ነው ሲጀመር። ለክብሩ ለክብሩ ከሆነስ መች አከበራችሁ? አሁን ይሄ አብርሽ ተብዬ መች ስላከበረው እንትን ነው ያው፣ በሱ በኩል የሚጠፋ ስም ነው እንግዲህ እሱ ነው በየቦታው ስማችሁ የሚያጠፋው ማለት የቤተሰቡንም ከሆነ በእንዳለ ማን ይነካችኋል? አሁን ከአብርሽ ውጭ ከአብርሽ በአብርሽ በኩል ከሚመጣው ሰዎች ማንም እኮ ምንም ቀና ብሎ አያያችሁም።

አሁንም ቢሆን እንግዲህ እሱ ይቅርታ ጠይቋል። ምናተህ ይቅርታ እየጠየቃችሁ ያላችሁት እሱ ዛ ኮራ ብሎ እየተዝናና እየዋኘ በቃ አለሙን እየቀጫ ምናት ነገር ከዚህ በኋላ እንደማያጠፋ ከዚህ በኋላ ሌላ ስህተት ከሄርሜላ ጋር ሆነ ከሌላ ሴት ጋር እንደማይሰራ በምን እርግጠኛ ሆናችሁ ነው በዚህ ልክ በኮንፊደንስ የምትንበረከኩትና አደባባይ ላይ በቃ እንትን ራሳችሁን የምታወጡት?

ደግ አረገች እንዴ? ምንም አሁን የሚፈጥረው ታምር የለም። እሺ በተንበረከከበት ሄደች አልሄደች፣ አስነሳችሁ ይቅር ይቅር ብያለሁ አለች አላለች፣ ትዳሯን የሚኖርላት እሷ አይደለም፣ ኤፍሬም አደለም። ትዳሯን እሷ የሚኖሩ የአብርሽንም ህይወት ቢሆን እሱ አደለም ሊኖርላቸዋል። ከውጭ አለሰው፣ ከትዳር ውጭ አለሰው ሰው ስለሚያዝንና ስለሚደሳት አደለም ትዳር የሚመራው። ትዳር ውስጥ ሰላም ሲሆን ነው በቃ አንድና አንድ ሊኖር የሚችል እንጂ ከውጭ ያለው ሰው ምን አለኝ አላለኝ በቃ ተደሰተ አልተደሰተ አዘነ ከፋው ምናምን እየተባለ አይደለም ትዳር የሚኖረው። ስለዚህ ግዴታ አብርሃምን ጠርተህ ከጋሽ ጋር ብተዋወራው ይሻላል። እዚህ ጋር ማልቀስም የለብህም። አሁን ብንሄድ ይሻላል ብቻ የዛሬው ቪዲዮ ምንም እና አልተዋጠልም። ኤፍሬም በቃ ከደግነት ከወንድምህነት ምናምን አንፃር እንረዳዋለን። እሱን እያንዳንዱን ነገር ማለት ሰው ሊያስረዳንም አይጠበቅም። ግን ደግሞ ያደረገው ነገር አግባቡ አግባብ አደለም። አግባብ አደለም። በአጭር ቀን አግባብ አደል። ምክንያቱም ሰው የራሱን ትዳር ራሱ ነው እንጂ የሚኖረው ወንድሙ ደግሞ እህቱ፣ ቤተሰቡ፣ እናቱ፣ ወላጁ አደልም። ይሄ እሱ ድሮ ቀረ፣ ድሮም ራሱ አልነበረም። ሰው የራሱን ትዳር ከጥንትም ከአዳም ጀምሮ የራሱን ትዳር እየኖረ ነው ሰው የመጣው እና ከውጭ ከራሳችሁ ህይወት ውጭ ያለውን ነገር ከማስተካከላችሁ በፊት ያን ሰው የራሱ ስለ ራሱ ህይወት የሚመለከተውን ሰው ፐርሰናል አግኝታችሁት አውሩ እንጂ ያ ሰው በሌለበት አሁን ለምሳሌ አብርሽ በሌለበት ስለ አብርሽ ይቅርታ ጠይቁ ምናምን የወኪል ይቅርታ አይሰራም፣ የወኪል ይቅርታ አይሰራም። አንድ ማወቅ ያለብን ነገር ህይወት ላይ ያጠፋው ሰው ራሱ ነው እንጂ ይቅርታ የሚጠይቀው እንደዛ ሲሰራ እኔ አይቻላቅም በበኩል። ለማንኛውም ግን የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ያያችሁ ሰዎች እስቲ የእናተን አስተያየት እንዳለባችሁ ኮመንት ላይ ምንም ይሁን ብቻ ኮመንት ላይ የራሳችሁን ሀሳብ የራሳችሁን አስተያየት ኮመንት ላይ ጻፉ፣ እንደተመልካች የታዘባችሁትን ነገር። በዛውም ደግሞ ሰብስክራይብ ያላረጋችሁ ሰዎች ይህን ቻናል ሰብስክራይብ አድርጉ። በየጊዜው እንዲህ አይነት ቪዲዮች ደግሞ እንዲደርሳችሁ የኔ ቪዲዮች ቶሎ ቶሎ እንዲደርሳችሁ የደውል ምልክቷን ተጫኑ። አለበለዚያ ቶሎ ቶሎ አይደርሳችሁም ብዬ አስባለሁ እና ደግሞ ከምንም በላይ ከምንም በላይ ይህን ቪዲዮ ላይክ ማድረጋችሁን እርግጠኛ እርግጠኛ ሆኑ ና ይህን ቪዲዮ እንዘጋዋለን። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።